አብዛኞቻችሁ ያላወቃችሁት እጅግ በጣም ትልልቅ ነገሮች አሉ በተለይ በሄርሜላ እና በአብርሃም ጉዳይ ላይ በጣም ብዙ ነገሮች ተከስቷል። እሱ ብቻ አይደለም እንግዲህ በአቤልና በብሩክ ጉዳይ ደግሞ እጅግ በጣም ያልሰማችሁ ትልቅ ሚስጥር አለ። ያ ሚስጥር እንግዲህ በደንብ አድርጌ እነግራችኋለሁ። በተለይ እንግዲህ በዚህ ሰዓት እጅግ በጣም በሚገርም ሁኔታ እንግዲህ ከፖሊስ ጣቢያ መጥሪያ እንደደረሳቸው ብቻ ሳይሆን መጥሪያውንም ቀዶ ስለጣሉ ከፍተኛ የሆነ እንግዲህ ነገርም ሊደርስባቸው ሊያጠፋቸው ይችላል። በዚህ ጉዳይ ላይ እንግዲህ ሰፋ ያለ ማብራሪያ እሰጣችኋለሁ። እሱ ብቻ አይደለም። አብዛኞቻችሁ ይሄ ነገር ድራማ ሊሆን ይችላል ብላችሁ የምታስቡ ነበረ። እንግዲህ በዛሬ እለት ደግሞ እኔ አረጋግጬ መጥቻለሁ ማለት ነው። ምንድነው እውነታው በደንብ አድርጌ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ፣ አስተያየታችሁን ኮሜንት ስራስ አስቀምጡልን። ወደ ጉዳያችን እንግዲህ እንደሚታወቀው በጣም ብዙ ነገሮች ሲከሰቱ ነበረ በተለይ እንግዲህ አቤልና ብሩክ የሚያረጋቸው የሚያረጉት ነገር እጅግ በጣም የሚያሳፍር ነበረ በተለይ ሄርሜላን ሲያግዟት ነበረ እሱ ብቻ አይደለም በተደጋጋሚ ሁኔታ የአብራምና የሩታን ትዳር እንዲበጠበጥ ከፍተኛ ጥረት ሲያደርጉ ከነበሩ ሰዎች መሃል አቤልና ብሩክ ናቸው በተለይ ብሩክን ለማስታወሰ ያክል እንግዲህ ከዚህ በፊት ከኪያ ጋር ሆኖ አንድ ትልቅ ሚስጥር ይዞ መጥቶ ነበረ ያ ሚስጥር ደግሞ እንደምታስታውሱት የነፃነት ጉዳይ ነበረ በዛን ሰዓት እንግዲህ አብርሃም ምንም ነገር አያውቅም ነበረ። ያ ሁሉ ነገር ሲፈጥሩ የነበሩ ሰዎች በተለይ ኪያና ብሩክ ነበሩ። ብሩክና ኪያ እንግዲህ ተገናኝተው ነፃነትን ለመጀመሪያ ጊዜ ወደ ሚዲያ ያመጡ እነሱ ነበሩ። እሱ ብቻ አይደለም። ነፃነትን ማምጣት ብቻ ሳይሆን እንግዲህ ወደ አዲስ አበባ እንድትሄድና ነገሮችን እንድታበላሽ ከፍተኛ ጥረት ሲያረጉ ከነበሩ ሰዎች መሃል አንዱ ነበሩ። እሱ ብቻ አይደለም። አሁን ላይ ደግሞ አቤልና ብሩክ እንግዲህ ተጋግሶ በጣም የሚያሳፍር ነገሮችን በተደጋጋሚ እያደረጉ ይገኛሉ። ለመጀመሪያ ያከል እንግዲህ እንደምታውቁት ያው ነፃነት ከነፃነት በኋላ በተለይ ሄርሜላ እንድትመጣ ያደረጉት አቤልና ብሩክ ናቸው። በተደጋጋሚ ማለት ይቻላል ከአብርሃም ጋር እንድትገናኝና ሁኔታዎችን በማመቻቸት እንግዲህ አቤልና ብሩክ በጣም ብዙ ነገሮችን ሲያደርጉ ነበረ። ስለዚህ እንግዲህ የአብርሃምና የሩታ ትዳር የፈረሰው የመጀመሪያ ዋነኛ ምክንያት የነበሩት አቤልና ብሩክ ናቸው ማለት ነው። ስለዚህ እንግዲህ በጣም በሚገርም ሁኔታ አዳዲስ መረጃዎች ስንሰማ ነበረ። በተለይ ሰሞኑን እጅግ በጣም በእነሱ ጉዳይ ላይ በጣም ብዙ ነገሮች ተሰምቷል። በተለይ የእስር ትዕዛዝም የመጥሪያው ከፖሊስ ጣቢያ የመጣ አንድ መጥሪያም እንደደረሳቸው በስተመጨረሻም ያንን መጥሪያ እንግዲህ እንደቀዳደዱትና በስተመጨረሻ በጣም ብዙ ንግግሮች ሰዎችን ተነጋግሮ ከእዩና ከቡቻ ጋር እንግዲህ በጣም ሲከራከሩ ነበረ። በጣም ብዙ ንግግሮችን ሲያደርጉ ነበረ። በስተመጨረሻ እንግዲህ ያው እነሱም በተለይ የጥሪውን ጉዳይ ሲሰጡ፣ ከፖሊስ ጣቢያ የመጣውን ጥሪ ጉዳይ ሲሰጡ እጅግ በጣም በሚያሳዝን ሁኔታ እንግዲህ ወረቀቱን ሲቀዱ አይተናል። ያ ነገር ደግሞ ነገሮቹ እንዲከር አድርጓል። ምክንያቱም እንግዲህ የፖሊስ መጥሪያ ስለሆነ፣ የፖሊስ መጥሪያ ደግሞ በፍጹም በፍጹም በተለይ መቅደድ አይቻልም ወይም መመለስ ይቻላል ግን መቅደድ በጭራሽ በህግም የማይቻል ነገር ስለሆነ እንግዲህ በዚህ ጉዳይ ላይ ሊጠየቁ እንደሆነ በደንብ ሰምቻለሁ። እጅግ በጣም እንግዲህ ብዙ ነገሮችን ሲያደርጉ ነበረ። በአሁኑ እንግዲህ በጣም ከባድ ሁኔታ ውስጥ እንደገቡ ነው መረጃው የደረሰኝ። እንግዲህ ጥሪ ብቻ አይደለም ከአሁን በኋላ የእስርም ትዛዝም እንደሚወጣባቸውና በተለይ እንግዲህ አቤልና ብሩክ ለፍርድ ቤትም መቅረብም ስላልቻሉ የእስርም ትዛዝም ሊወጣ ባቸው እንደሚችል እርግጠኛ ሆኖ እንግዲህ መረጃ ተልኮልኛል ማለት ነው። እሱ ብቻ አይደለም በጣም ብዙ ነገሮችንም አሁንም ጭምር እያደረጉ ነው። በጣም ብዙ ገንዘቦችን እየተቀበሉ እንደሆነ ከውጭ የሚላኩ ገንዘቦችም እንዳሉ አብርሃምና ሩታን እባክን እንግዲህ ካሁን በኋላ እነሱ አንድ ላይ እንዳይሆኑ የቻላችሁትን ሞክሩ ተብሎ እንግዲህ በጣም ብዙ ነገሮችን እየሞከሩ እንደሆነ እና እስከዛሬ ድረስም እንግዲህ ዩቲዩብ ላይ የራሳቸውን ቪዲዮ ሳይጭኑ እንደፈለጉ ሲንቀሳቀሱ በት የነበረው ገንዘብ ሙሉ በሙሉ ማለት ይቻላል በውጪ በሚላከው ገንዘብና እጅግ በጣም በሚያሳዝን ሁኔታ ደግሞ በሄርሜላም ድጋፍም ጭምር ነበረ። እንግዲህ እስከ ዛሬ ድረስ በጣም ብዙ ሰው እየተረባረበ ይገኛል። በተለይ እንግዲህ በአቤልና በብሩክ ጉዳይ በጣም ብዙ ሰውም ሊከሳቸው እንደሚፈልግም ሰምቻለው። በአሁኑ ግን ነገሮቹ መሮ ከሮም እየሄደ ይገኛል። እንግዲህ አቤልና ብሩክ በዚህ ሁኔታ ቀጥሏል ማለት ነው። እሱ ብቻ አይደለም። ቡታጅራ ደግሞ የተሰማ አዳዲስ ነገሮች አሉ። በተለይ እንግዲህ ሄርሜላ ያለችው አዲስ አበባ ሳይሆን ቡታጅራ ራሱ ነው ብለው እንግዲህ አንዳንድ ሰዎችን መረጃ እየሰጡኝ ይገኛሉ። እጅግ በጣም በሚያሳፍር ሁኔታ እንግዲህ አብርሃም ከሄርሜላ ጋራ እንግዲህ ተለያይተናል ከአሁን በኋላ አንገናኝም ብሎ በጣም ብዙ ነገሮችን ካወራ በኋላ በስተመጨረሻ ደግሞ ከሄርሜላ ጋራ ቡታጅራ ላይ እንደታየም አንዳንድ ሚስጥሮችን በተደጋጋሚ እየወጡ ይገኛሉ ማለት ነው። ሩታ እንግዲህ ነገሮችን በማስተዋል እያየች ትገኛለች። በተለይ እንግዲህ ከአሁን በፊት በጣም ብዙ ነገሮችን እንዳሳለፈች እጅግ በጣም ብዙ ችግሮች ወይም ደግሞ ጭቅጭቆችን በአብርሃም ምክንያት እንግዲህ ያንን ነገሮችን ስታሳልፍ እንደነበረ ሁላችንም የምናውቀው ጉዳይ ነው። አብርሃም እንግዲህ እስካሁን ድረስ አርፎ አልተኛም። ከሄርሜላ ጋር ያለውን ግንኙነት በደንብ አጠናክሮ እንደቀጠለ ትክክለኛ መረጃዎችም እየወጡ ይገኛሉ ማለት ነው። አብርሃምና ሩታ ሊታረቁ ነው፣ እጅግ በጣም ጥሩ ነገሮች ሊፈጠሩ ነው ተብሎ እንግዲህ በጣም ብዙ ነገሮችን ስንጠብቅ ነበረ። ምክንያቱም እንግዲህ የሚያሳዩት ተስፋ ነበረ። እጅግ በጣም መሃላቸው መቀራረብ ተፈጥሮ ደስ በሚል ሁኔታ እንግዲህ ነገሮች ደስ በሚል ሁኔታ እየሄዱ ነበረ። እስከዛሬ ድረስ እንግዲህ ደስ የሚል ነገሮችን ስናይ ነበረ። በተለይ በቅርብ ጊዜ ወዲህ ሩታ እንግዲህ ከወለደች በኋላ ነገሮችም ሲስተካከሉ ነበረ። እውነቱን ለመናገር አብርሃምም እስከ መቀየር ደረጃ ድረስ ደርሶ ነበረ። እንግዲህ ነገሮችን በደንብ አድርገን ስናየው ደግሞ በጣም በሚያሳፍር ሁኔታ ሩታ ሁሉንም ነገር በማታውቅበት መንገድ አብርሃምና ሄርሜላ ግን ተነጋግሮ በጣም ብዙ ነገሮችን እያደረጉ እንደሆነ መረጃው እየወጣ ይገኛል ማለት ነው። እንግዲህ ባገኘነው መረጃ መሰረት እነ ብሩክ እና አቤል በጣም በሚ ገርሞ ሁኔታ የሰሩትን ስራ በትክክል እጅግ በጣም አሳፋሪ ስለሆነ ወደ ክስም ብቻ ሳይሆን እንግዲህ ወደ እስርም ሊሄዱ ይችላሉ። ያንን ደግሞ የሚያሳይ የቪዲዮ መረጃዎች በብዛት ማለት ይቻላል እየወጡ ስለሚገኙ የነሱን ትዳር በተለይ የአብራምና የሩታን ትዳር እየበጠበጡ ዋነኛ ምክንያት የሆኑት በተለይ አቤልና ብሩክ እንደሆኑ በግልጽ ብዙ ሰውም እየመሰከረባቸው ይገኛል ማለት ነው። ስለዚህ እንግዲህ ያገኘሁት መረጃ በተለይ እጅግ በጣም አሳሳቢ ነው። ሊታሰብበት ይገባል። በተለይ ሩታ በዚህ ሰዓት እጅግ በጣም አስባ ነገሮችን ማስተካከል ይኖርባታል እንጂ አሁን ላይ ያለው የአብራም አቋም እጅግ በጣም የሚከብድ ነው። ለማመንም እጅግ በጣም የሚያሳዝን ነገር ነው። በቃ የሚያደርጋቸው ነገሮች እጅግ በጣም የሚያሳፍር ነው። በተደጋጋሚ ሲነገረው ጭራሽ መስማት ያልቻለ ሰው ነው። እሱ ብቻ አይደለም፣ በጎን ደግሞ የሚያደርጋቸው ነገሮች በየቀኑ ማለት ይቻላል እየባሰበት የመጣ ነገር ስለሆነ፣ እባክሽን እባክሽን በቻልሽው መጠን በተለይ ሩታ ከዚህ በላይ መጎዳት ስለሌለብሽ እጅግ በጣም ተጠንቅቀሽ ውሳኔ ወሰኝ። ከአብርሃም ጋር የምታሳልፊያቸው ጊዜያቶች በጣም የተቆጠቡ ይሆኑ። አብርሃም አንቺን ሊያግዝሽ ብዙም ፍላጎት የለውም። እሱ አሁን ላይ በደንብ የሚታየው ነገር አንድና አንድ ብቻ ነው፣ ያም እንደምታውቂ ልጁ ብቻ ነው። ስለዚህ ለዛ ጉዳይ ብቻ ነው ወደ ቡታጅራ የመጣ እንጂ፣ አንቺ እንግዲህ ባትወልጂ ወይም ደግሞ እርጉዝም ጭራሽም እንግዲህ ልጅ ባይኖርሽ ኑሮ እስከ መጨረሻው ድረስ ረስቶች ነበረ። ያ ደግሞ እርግጠኛ ሆኜ ነው መናገር የምችለው። በተለይ ሄርሜላ የምታደርጋቸው ነገሮች ሆን ብላ አብርሃም ምን ለማስደሰት ብቻ እንደሆነ እና አንቺንም ለማሳመን በተለይ ከሱ ጋራ ያላት ግንኙነት እንደጨረሰች አስመስላ ነገሮችን ግን በስር በስር እንግዲህ አብሮ እያደረጉ እንደሆነ በደንብ መረጃው እየደረሰኝ ይገኛል ማለት ነው። እንግዲህ ውዴ ቻናሌ ቤተሰቦች፣ በተለይ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።